በስማአ ወወልድ ወመንፈስ ቅዱስ አሐዱ አምላካ ማስሩ ወተስዑ ለወርኃ ጥቅምት በዛቲ ዕለት አዕረፉ ሰማዕታት ቅዱስ በርተሎሚዎስ ወፍዚቱ በሞይልሁ ለዲዮቅልጥያኖስ ከሃዲ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስክ ጥቅምት 19 በዚች ቀን በከሃዲው በዲዮቅልጥያኖስ ዘመን ቅዱስ በርቶሎሚዎስ እና ሚስቱ በሰማዕትነት አረፉ። እሊህም ቅዱሳን የግብጽ ምዕራብ ከሆነ ፍዩም ከሚባል ሀገር ናቸው። ክርስቲያኖቹም እንደሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ልኮ አስቀረባቸውና ስለ ሃይማኖት ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ በፊቱ ታመኑ። መኮንኑም ጥልቅ ጉድጓድ እንዲቆፍሩላቸው በዚያም እንዲጨምሯቸውና በሕይወታቸው እንዲደፍኑባቸው አዘዘ። መኮንኑም እንዳዘዘ አደረጉባቸው። በዚህም ምስክርናታቸውን ፈጽሙ የሰማይትነት አክሊልን በመንግስት ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማይታቱ ጸሎት ይማረም በረከታቸው ትከኛ ጋር ትኑር ለዘላለሙ አሜን። ሰላም ለበርተሎም የወሶ ለብዝቱ ዘህጽኑ እለ በክርስቶስ ተአመኑ መኮንን አላዊ ዘአክሬ ዋአልያኑ በውስተ አዘግት ሙቅ እስከ ህቡረ ተደፍኑ እንዘኸያዋ ነፎም ውታ ነኮኑ። በዚችም ቀን ስለ ጳውሎስ ሳምሳቲ በአንጾኪያ አገር የቤተክርስቲያን ክርስቲያን የአንድነት ስብሰባ ተደረገ። ይህም ጳውሎስ ከአንጾኪያ አገሮች በአንዲቱ ሀገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልቡ ውስጥ ዘራበት። አካላዊ ቃልን አካል እንደሌለው የክርስቶስን ምጥንት መገኛ ከማርያም እንደሆነ እርሱም ዓለምን ያድንበት ዘንድ ከእግዚአብሔር የፈጠረው እንደሆነ ከመለቱ ከመለኮትም ጋር ያልተዋሐደ በላዩም ወርዶ በላዩ ወርዶ በእግዚአብሔር ፈቃድ ያደረበት እንጂ ብሎ የሚያምን ሆነ። በወልድም ቢሆን በመንፈስ ቅዱስንም ቢሆን የሚያምን አልሆነም። ስለዚህም ኤጲስቆጶሳት አንድነት ተሰበሰቡ። የእስክንድርያ አባ ዲዮናስ፣ የሮሚ አባ ዲዮናስ ይወስ እልህ ሊቃነ ጳጳሳት ስለ እርጅናቸው ከዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክትን እንዲህ መልእክትን ጻፉ። የእስክንድርያ ሊቀ ጳጳሳት አባ ዲዮናስም እንዲህ የሚል መልእክትን ጻፈ። የእግዚአብሔር ልጁም ቃሉም የሆነ ክርስቶስ በመለኮቱ ከእርሱ ጋራ ትክክል የሆነ እርሱም ከሶስቱ አካላት አንዱ ወልድ ስለኛ ከእመቤታችን ከቅዱስ ድንግል ማርያም ያለዘር ስጋና ነብስ ነስቶ ፍጹም ሰው የሆነ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛ ፍጹም ሰው ሆኗልና ከተዋሕዶም በኋላ ያለ መለያየትና ያለ መቀላቀል ሁለቱ ባህርያት አንድ ሆነዋልና ከብሉይና ከአዲስ መጻሕፍት ምስክሮችን ጠቅሶ እያስረዳ ጽፎ ይችንን መልእክት ከሁለት ምሁራን ቀሳውስት ጋር ላካት። በዚያን ጊዜ አሥራ ሦስቱ ኤጲስቆጶሳትና ሊ ሁለቱ ቀሳውስት ጉባኤ አድርገው ይህን ጳውሎስ አምሳቴን አቀርበው የአባዲዮናስን መልእክት በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጁ የእግዚአብሔር ልጁም ቃሉም የሆነ የጌትነቱን ጸብራቅ ነው የሚለውን የሐዋርያ ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክልነት እንደሚኖር አስረዱት። እርሱ ግን ቃላቸውን አልተቀበለም። ከዚህ በኋላ በእርሱ ትምህርት የሚያምኑትን ሁሉ አውግዘው ከምዕመናን ለይተው አሳደዱ። ለምዕመናንም ሥርዓትን ሠሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ከስህተት ይጠብቀን፣ በረከታቸው ትድረሰን ለዘላለሙ አሜን። ሰላም እብል ምስለቀሳ ውስጥ ክሌል አሰርቶ ሰለስቶ ኤጲስቆጶሳት በጽዋዕየ ዘበጽዋዬ ዘገብሩ ዮም በአንጾኪያ ጉባኤ ሩቀ መለኮ ዘረሰየ ተስፋኤ አውደሳም ሳጢ ጳውሎስ የዝርው በመስኤ በዚህችም ቀን የጸይለም ሀገር የከበረ አባት ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ከሀገሩ ታላላቆች ወገን ናቸው። የአባቱ ስም አብርሃም የእናቱም ስም ሳራ ነው። እነርሱም ልጆች ስለሌሏቸው ብዙ ዘመን ወደ እግዚአብሔር እየለመኑ ኖሩ። በአንዲት ዕለት ሁለት መነኮሳት ወደ እነርሱ በእንግድነት መጡ። እነርሱም በክብር ተቀብለው አሳደሯቸው። ሊም መነኮሳት አብርሃምን ልጀለህም አሉት እነርሱም እንብርሱም እንባውን እያፈሰሰ አባቶች ልጅ የለኝም፣ አሁንም እኔ አረጀው የሚስቴም የልጅነት ወራት አለፈ ብሎ መለሰላቸው። ሊመነኮሳ ስለ እርሳቸው ጸለዩላቸው። ባርከዋቸውም ጎዳናቸውን ተጓዙ። ከዚህ በኋላ ከዚህም ቀን በኋላ ሳራ ጸነሰች፣ ደስ የሚያሰኝም ልጅ ወለደች። ስሙንም ዮሐንስ ብለው ሰየሙት። በእርሱም ደስ አላቸው። የቤተክርስቲያንን ትምህርት እያስተማረው ሰደጉት። 17 ዓመትም በሆነው ጊዜ ወደ መምሩ ቤት መነኮሳት መጡ። ዮሐንስም ከእርሳቸው ጋር እንዲወስዱት ለመናቸው። እነርሱም አባት እንፈራለን፣ እኛኛና እኛ እንወስድ ማለት መነኮሳቱም ወደ ቦታቸው ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምሩም ቤት ወጥቶ ሊደርስባቸው ወደ መነኮሳቱም በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻቸውንም መሻገር ብቻውንም መሻገር ፈርቶ ቆመ። ከዚያም ሳል አረቦች ከገሞሎቻቸው ጋር መጡ። ያሻግሩትም ዘንድ ለመናቸው እነርሱም ከእርሳቸው ጋር አሻገሩት። አንወስድህም ወደ አሉት መነኮሳት ወደ ገዳማቸውም በእግዚአብሔር ፈቃድ ደረሰ። ከእርሳቸውም አንዱ አባ ስሞን የሚባለው ዮሐንስን ወስዶ ደቀ መዝሙሩ አድርጎ ከሁለቱ ደቀ መዛሙርቱ ጋር አኖረው። አባ ስሞንም የሚሞትበት ጊዜ እንደቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆነውን እግዚአብሔር ያሳየኝን እነግራቸው ዘንድ ልጆቼኑ አላቸው። ከእናንተ አንዱን ጅብ ነጥቆ ይወስደዋል። ሁለተኛው ወደ ዓለም ተመልሶ ይባክናል፣ የሦስተኛው ግን ዜናው በዓለም ሁሉ ይሰማል አላቸው። ከዚህ በኋላ አረጋዊው ስምኦን ወደ ዮሐንስ ተመልክቶ ልጄ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትሆን እርሱ መርጧአልን አለው። አባ ስምኦንም ካረፈ በኋላ በሶስተኛው ቀን አንዱ ረድ ወደ አለም ተመልሶ ሚስት አገባ። ሁለተኛም ወዴት ሁለተኛው ወዴት እንደደረሰ አልታወቀም። አባ ዮሐንስን ብቻውን ቀረ፣ ፈጽሞ ማዘነ። በልቡም እንዲህ አለ፣ የጓደኞችን ወሬ እጠይቅ ዘንድ ከገዳም ወጥቼ ልውራድ ይህንንም ብሎ ከገዳሙ ወጥቶ ሲወርድ የጸይለም ጠሮት ወረኞች ተቀበሉት። ደም ግባታቸው ከሚያምር ከሁለት ሴቶች ጋር አስረው ወሰዱት። በጉዞም ላይ ያሉ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስም ከዚህ በረሃ ውስጥ ፈጣሪ ውሃን ቢያወጣላችሁ ትለቁኛላችሁን አላቸው። አወን አሉት። በዚያን ጊዜ አባ ዮሐንስ በስመ አብ ወወልድ መንፈስ ቅዱስ ብሎ በምድር ላይ አማተበ። ውሃም ፈልቆላቸው ጠጥተው ረኩ። የከበረ ዮሐንስም ቃል ኪዳን እንደገባችሁልኝ አሰናብቱኝ አላቸው። እነርሱም እንዳንተ ያለ አናገኝም እና ከቶ አንለቅህም አሉት። ይህንንም ብለው ወደ ሀገራቸው ወደ ጸይለም አደረሱት። በዚያም ወራት በጸይለም ሀገር ታላቅ መቅሰፍት ወረደ። የአባ ዮሐንስም ጌታው ከቤተሰቦቹ ሁሉና ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጅ ጋራ ብቻዋን ቀረች። የጌታው ሚስት ቅዱስ ዮሐንስን መሰሪ እንደሆነ አሰበች። በማደሪያውም ውስጥ እያለ ሊያቃጥሉት እሳት ለቀቁበት። እግዚአብሔርም ከእሳት ውስጥ በደህና አወጣው። የጻይለም ሰዎችም ይህን ድንቅ ታምር አይተው ሴቶችም ወንዶችም በጌታችን አምነው በእጆቹ ተጠመቁ። ከዚያም ተነስቶ ወደ ሌላ ሀገር ሄደ። የሀገር ሰዎችም ዛፎች ሲያመልኩ አገኝቷቸው አግኝቷቸው እርሱም ከክደታቸው እንዲመለሱ አስተማራቸው። ባልሰሙትም ጊዜ ምሳር ይዞ በሌሊት ወደ ዛፎቹ መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ። ምሳሩንም አንስቶ በአብ ወልድ በመንፈስ ቅዱስ ስም እቆርጣቸዋለሁ አለ። ወዲያውኑ በአንዲት ምት አስር ሺህ ዛፎች ወደቁ። የሀገር ሰዎች ይህን ድንቅ ታምር አይተው በክብር ይግባውና በጌታቸው በኢየሱስ ስም አመኑ። ሁሉም ከሴቶችና ከልጆች ጋር ተጠመቁ። ከዚያም ዳግመኛ ወደ ሌላ ሀገር ሄደ። ሰዎችንም እሳትን ሲያመልኩ አገኘቸው። እርሱም ይህን ድንቁርናቸውን ይተው ዘንድ አስተማራቸው፣ ገሰጻቸውም። እነርሱም በእርሱ ላይ ተቆጥተው ከእሳት ጨመሩት። እርሱም በደህና ወጣ። ሶስት ጊዜም ጨምረውት በደህና ወጣ። ውሃቸውንም ደም አደረገባቸው። የሚጠጡት አጥተው በተጨነቁ ጊዜ ክብር ይግባውና በጌታችን ኢየሱስ ሁሉም አመኑ። አራት መቶ ሺህ ሰዎችን በእጁ ተጠመቁ። ቤተ ክርስቲያንም ሰራላቸው፣ አስተምሮ ወን በቀናች ሃይማኖት አጸናቸው። ቁጥር የሌላቸው ድንቆች ታምራትንም አደረገ። እግዚአብሔርንም አገልግሎ በሰላም አረፈ፣ በፍቅር አረፈ። ሰላም ለዮሐንስ በስልጣነ ቃሉ አዘዛ ይኩን ደመ ለፈለገ አይለም ውሄዛ ወሰላም ለረዱ ጽጉየ ሰናይ ማዛ እንተተውበ ለሞት እንዘ እንዘውቱ ወር የዛለ ነፍስ አይላፍ ከመይ ይሁን በዛ በዚችም ቀን ዳግመኛ እንደ በግ ለታረዱ ለመጥራ ጻድቃን መታሰቢያቸው ደግሞም የኢትዮጵያ ንጉሥ ምርሃነ ክርስቶስ መታሰቢያው ነው። ለም የመጥራ ጻድቃን እስከዛሬ ቆዳቸው ከስጋቸው አልተለያየም። መግነዛቸው አላደረጀም። በረከታቸው ገኛ ጋር ተኑ ለዘላለም አሜን። ሰላም ለምርሃ አመተ ምህረት አሙ በቀባ ክህነት ወንግስ አዛ አባላት ይውታቱ እስከ ብዙሀን ህዝብ መንከራቲው ተደሙ መንገለታ ከወ ወናጥ